አቃቂ ዘራፍ ላይ አቃቂ ዘራፍ ዘራፍ ምናምን እንዴት መሰለሽ፣ አካኪ ዘራፍ የተባለው ይኸው ነጮች በአሰብ በኩል አድርገው አድዋድ መጡ። ከዛ አባቶቻችን የዛኔ ሽመላቸውን ይዘው ከታንክ ጎን አካኪ ዘራፍ እምቢ ላገሬ

ካፈሯን በቀደም የሆነ ነገር ስትቀባ ይቻታለሁ። እናቴ ትልቅ ሰው እኮ ነው ዲዚ የሰላሳ አመት እኮ ነው እድሜ ስንት ነው?

የሚጠቀሙት ነገር ነው። አንቺ እንዴት በሀያ ዓመትሽ ሜካፕ አንቺ ነጃት መመነሽ የዚህ ኖትቦች ስ ሜክፕ ከሰላሳ ዓመት በላይ ነው። ከንፈራቸውንም መቀባት የሚችሉት በተለይ በተለይ ከሰላሳ ዓመት በላይ ያሉ ሴቶች ነገረኛ ናቸው። ሲያወሩ ረብ የላቸውም።

ወሎ ገራገሩ የታለ? ወሎ ገራገሩ፣ ተጣላችሁ ኖት? ጉድ አዎ፣ ወሎ ገራገሩ ኖት ጉድ። ስቱፒድ ውይ! ሶ አዎ፣ ጥሩ አይደለም። ወሎ ገራገሩ በጣም ባልገን። ተመስገን አምላኬ ከሱ ጋር ከተለያየች፣ አሁን ደግሞ ከዛ ትግሬ ጋር ጣላት አለሁ። ወደ ትምህርቷ ትኩረት ታደርጋለች ዴዚ አለፈላት ማለት እኔም አለፈልኝ ማለት ነው። ለአንቺ አይደለም። ህዝብ እየሰማችሁ ነው። ልጅ እናቴን ፍቅር ምናምን ከሚባለው ነገር ውጭ አደርጋት እና ትምህርቷ ተስፋዬ እሷ ጋ ይሆናል። ተምራ ስራ ይዛ ነገጧት ትረዳኛለች እናቴን ቀልዳላችሁ ምንድነው? አንሳወረ ሀና የምትባሉ ፊቷን የምታቀላሉ ነገር እንዳልቦልክሽ ምንድነው? አስተዋወረ በእንግሊዝኛ ዚህ ፍቅር ኖት ጉድህ አንቺ ፍቅር አያስፈልግሽም።

አባኛስቶፕ ይላሉ። እዚህ ፊታቸውን የሚያቀሉ ፊታችሁን የምታቀሉ አይቻችኋለሁ። ስቶፕ ስቶፕ ይላሉ። እናንተ ህይወታችሁ ተበጥኑ። የሰውን ህይወት እንደ ፊልም ማየት ደስ ይላችኋል።

የመላጣ የምትሳደጉ ብዙዎች ግን ስድብ ምናምን